አላሁ አላህ ብቻ ቢሆን እንጂ በሀቅ በእውነት የሚገዙት አምላክ አላህ ብቻ ቢሆን እንጂ ዋሒደሁ ብቸኛ ነው አንድዬ ነው በአምላክነቱ በጌትነቱ በሁሉ ነገር አንድ ሆነ አምላክ ነው። ላሸሪከ አጋር የለውም ተጋሪ የለውም። ለሁለሱ ለሱ ለአላህ ለሁለሱ ነው አልሙልኩ ንግስና ሁሉ ደግሞ ለአላህ ነው። ወለሁለሱ ነው አልሐምዱ ምስጋና ሁሉ ለአላህ ነው። ወሁወ ዐላ ኩሊ ሸይእን በሁሉም ነገር ላይ ደግሞ አል ቀዲሩ ቻይ የሆነ ጌታ ነው። ይሄን ያለ ሰው ፊ የውሚን በቀን ውስጥ ፊ የውሚን በቀን ውስጥ ሚአተ መቶ መረቲን መቶ ጊዜ ይሄን ያለ ሰው ምናሉ ካነት ትሆንለታለች ለሁለሱ ለዛ ለሰው ዕድለ ነፃ እንዳወጣ ይቆጠርለታል። ዓሽሪ ሪቃቢን ሪቃቢን ዓስር ባሪያን ነፃ እንዳወጣ ይቆጠርለታል። ሱብሃነላህ። እንግዲህ ያለውን ፈድል ትርፋት አያቸው። ካነት ትሆንለታች ለሁለሱ ዕድለ

መቶ ሰያ መቶ ወንጀል ደግሞ ይታበስለታል፣ ይወገድለታል አሉ። ይህም ብቻ አይደለም፣ ወካነት ትሆንለታለች፣ ለሁ ለሱ ለዛ ለሰው ሂርዘን መጠበቂያ ትሆነዋለች። ሂርዘን ማለት አይ ማለትም እዚህ ጋር ተቀምጧል፣ ሂፍዘን መጠበቂያ ትሆነዋለች። ከምንድን ነው የሚጠበቀው? ሚነ ሸይጣኒ፣ ከሸይጣን መጠበቂያም ትሆነዋለች። ከሸይጧን ትጠብቀዋለች። የውመሁ በዛ ቀን ማለት ነው።

ሌላው ምን አሉ? ተዛም ወለም የእቲ አይመጣም አሉ። ወለም የእቲ የሚመጣ የለም። አሐዱን አንድም የሚመጣ የለም። ቢአፍዳለ የበለጠ ይዞ ከዚህ ሰው የበለጠ ምንዳ ይዞ የበለጠ መልካም ስራ ይዞ የሚመጣ የለም ማለት ነው። ወለም የእቲ አይመጣም። አሐዱን አንድም ደሞ የሚመጣ የለም። ቢአፍዷለ የበለጠ ይዞ፣ ሚማ ጃአ ይዞት ይዞ ከመጣ የበለጠ ቢህ ይበሱ ማለት ነው። እሱ ይዞት ከመጣ ይሄ ሰው ይዞ ከመጣ የበለጠ ኢላ ሲቀር ረጁሉን ሰው ዐሚለ የሠራ ሰው ሲቀር አክሠራ የበለጠ የሠራ ሰው ሲቀር የበለጠ ያለ ማለት ነው። ሚንከ ዘሊከ ከዚህ ከመቶ በላይ ያለ ማለት ነው። ዘሊከ ሚንከ ዘሊከ ከዚህ ማለት ከመቶ በላይ ያለ ቢሆን እንጂ ያን ሰውዬ በመልካም ሥራ የሚበልጠው አለበዛ፣ ማንም የሚበልጠው የለም። አንድ የሚበልጠው የለም። የበለጠ መልካም ሥራ ይዞ የሚመጣ የለም። ሱብሀነላ ስለዚህ ማለት አለብን። በጣም ቀላል ነው። እያስተነተነ ነው ደግሞ ስንል ዝም ብለን ማለት ሳይሆን እያስተነተን መዕናውን ትርጉሙን እያስተነተን ማለት። ከዛም በላይ ማለት እንችላለን። ከዛም በላይ እንግዲህ እዚህ ላይ መቶ ጊዜ ምናምን የሚባለው ቁጥሩን እንድናበዛ ነው። ከዛም በላይ ማለት አለብን ማለት ነው። ዚክር ማብዛት አለብን። ሙተፈቁን ዐለይህ ነው ቡኻሪና ሙስሊም።

አላህ አንድ ነው። ለአሸሪከ አጋር የለውም። ለሁለሱ አህ ለሁለሱ ነው። አልሙልኩ ንግስና ሁሉ ስልጣን ሁሉ ለሱ ነው። ወለሁለሱ ነው አልሐምዱ ምስጋናም ሁሉ ለሱ ለአላህ ነው። ወሁወሱ አላህ ዓላ ላይ ኩሊ በሁሉም ሸይኢን በሁሉም ነገር ላይ ደግሞ ቀዲሩን ቻይ የሆነ ጌታ ነው። ይህን ያለ ዓሽረ ሚራሪን ዓሽረ ሚራሪን አስር ጊዜ ይህን ያለ ሰው ካነ ይሆንለታል ከመንልክ

አራትን ባሪያ ነጻ እንዳወጣ አራት ነፍስን ነጻ እንዳወጣ ነጻ እንደለቀቀ ይቆጠርለታል አሉ። ይሄንን ያለ ስንት ጊዜ አስር ጊዜ ከዛም በላይ ማለት አለብን። አስር ጊዜም ብንል ደግሞ ይሄንን ትሩፋት እናገኛለን ማለት ነው። ረዋህ ሙስሊም ሙስሊም ናቸው የዘገቡት። ይሄንንም እንላለን አስር ጊዜ ማለት ነው።

ያችን ድልብ ደግሞ ከጀነት የሆነች ድልብ የሆነችን ንግግር አንዲት ንግግርን አላመላክትህም አልነግርህምን አሉት። እሷም ላ ሐውለ ወላ ቅወተ ኢላ ቢላህ ናት አሉት። ይችን በል ብለው መከሩት። ላ ሐውለ፣ ላ የለም፣ ሐውለ ብልሃትም የለ፣ ወላ ቅወተ፣ ቅዋም ኃይልም የለ፣ ኢላ ቢሆን እንጂ፣ ቢላሂ በአላህ ቢሆን እንጂ ብለው ይችን ነገሩት፣ መከሩት፣ አመላከቱት። የአላህ መልእክተኛ ነቢ ዓለይህ ሰላቱ ወሰላም ይህንንም ማለት አለብን። ላ ሀውለ ወላ ቁወተ ኢላ ቢላህ እንላለን። ከንዙን ሚን ኩኑዝ ልጀነ ማለት እዚጋ አይ ማለትም ሰዋቡን ምንዳ ነው። ነፊሱን ትልቅ የሆነ ምንዳ ማለት ነው። ሙደኸሩን የተከማቸ ፊል ጀነት፣ ጀነት ውስጥ የተከማቸ ምንዳ ማለት ነው። እንግዲህ ከሊማ ማለት ነው። ይችን ንግግር ማብዛት አለብን። ላ ሐውለ ወላ ቁወተ ኢላ ቢላህ። እንግዲህ ድል የሆነች ናት። ይቺ ደግሞ ድል ከጀነት የሆነች ድል ትልቅ የሆነች ምንዳ ትልቅ የሆነች ምንዳ የምናገኝባት ፊክርናት ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ እንላለን። ሙተፈቁን አለይሂ ቡኻሪ እና ሙስሊም ዘግበውታል። ቀጣይ 63

ፊልየውሚ በቀን ውስጥ ሚያተ መራቲን መቶ ጊዜ አላህን ምህረት እጠይቀዋለሁ አሉ። የአላህ መልእክተኛ ነቢይ ዓለይሂ ሰላቱ ወሰላም፣ ሱብሀነ አላህ እኛ ሴት ነን ባ መቶ ጊዜ ምህረትን እጠይቀዋለሁ። እንግዲህ እዚህ ጋር ቁጥር ነው፣ ከዛም በላይ ሊሉ ይችላሉ ማለት ነው። እንግዲህ ማብዛት እንዳለብን ያመላክታል። ማብዛት እንዳለብን ይሄንን ስትፋር (እስቲግፋር) ማብዛት እንዳለብን ተውበት፣ ወደ አላህ መመለስ፣ መፀፀት፣ እስትፋር ማድረግ አለብን እና መቶ ጊዜ አላህን ምህረት እጠይቃለሁ አሉ። ረዋሁ ሙስሊም ሙስሊም ዘግበውታል። ቀጣይ ቁጥር ሁለት ቀለ ነቢዩ ለ ለም ነቢ ለ ሰላት ወሰላም እንዲሉ ማ ሚን ረጁሊን ማ የለም ሚንከ ረጁሊን አንድም ሰው የለም አሉ ማ የለም ሚንከረጁሊን ከሰው ማለት ነው። ዩዝኒቡ የሚፈጽም ዘንበን ወንጀልን የሚፈጽም የለም አሉ ዘንበን ወንጀልን የሚፈጽም ማንም አይኖርም ማለት ነው። ወይም አይኖርም፣ ወንጀልን የሚፈጽም አይኖርም። ከእዛም ፈየተ ወዳኡ ወዱ አያደርግም ፈዩሕ ሲኑ አያሳምርም አሉ ወዱ አያሳምርም ስም ከእዛም የወሳሌ አይሰግድም ረክዕተይኒ ረክዕተይን ሁለት ረክዕኔ አይሰግድም ፈየስተግፊሩላህ አዘወጀል ላቅ ያለውን አላህ ስብሓነሁ ወተዓላ ምህረት አይጠይቅም፣ እስቲግፋር አያደርግም፣ አላህን ምህረት አይጠይቅም። ኢላ ቢሆን እንጂ ገፈረ ለሁ አላህ የማረው ቢሆን እንጂ። እንግዲህ ኩሉ በኒ በኒ አደም ሁላችንም የሰው ልጆች ተሳሳች ነን፣ እንሳሳታለን፣ በቀንም በማታ ስለዚህ ወደው ምን ማለት አለብን? እስቲግፋር ማድረግ አለብን። ውዱእ አድርገን ውዱዋችንን አሳምረን ሁለት ረከዓት ሰግደን አላህ ወይ ማረኝ አላሁመ ግፊርሊ ብለን ብንጠይቀው ኢላ ቢሆን እንጂ ገፈረለሁ አላህ ለእሱ የማረው ቢሆን እንጂ አሉ። ስለዚህ ወደው እስትግፋር ማድረግ አለብን፣ ወደ አላህ መመለስ አለብን፣ ወደ አላህ መጸጸት አለብን። አላህ ይምረናል ማለት ነው። ደግሞ ውዱዋችንን አደረገን ውዱዋችንን ደግሞ አሳምረን ከዚም ደሞ ሁለት ረከዓ አሰግደን የስተግፊሩላህ አላህ ምህረት ተጠየቅነው አላህ ለኛ ይምረናል። ማነው ኢላ ገፈረ አላህ የማረው ቢሆን እንጂ። ጠይብ፣ ቁጥር ሶስት እረዋ ዘግበውታል። እረዋ ዘግበውታል፣ አህመዱ ኢማሙ አህመድ ዘግበውታል። ቁጥር ሶስት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይህንን ቁጥር አንድን እዚጋ ተቀምጧል። እረዋ ሙስሊም ናቸው የዘገቡት

ያ አዩሃናሱ እናንተ ሰዎች ወይ ኪያዋ ጥሪ ናት። ያ አዩሃናሱ እናንተ ሰዎች ወይ ዩ

ይላሉ ማለት ነው። ረቢ ቱብ አለየ ይሄንን እላለሁ አሉ። አቆሉ እላለሁ፣ ረቢ ጌታዬ ሆይ ቱብ ተውበቴን ተቀበለኝ አለየ፣ እኔን ማለት ነው። አለየ በኔ ላይ ተውበቴን ተቀበለኝ፣ አላህ ሆይ ተውበቴን እኔን ተቀበለኝ፣ ተውበቴን ተቀበለኝ ይሉ ነበረ። ጠይብ እንግዲህ እኛም ወደ አላህ መመለስ አለብን። ሀባይ ተውበት ማድረግ አለብን፣ መጸጸት አለብን። ላደረግነው ነገር ለሰራነው ወንጀል ሀጢያት መጸጸት አ። ወይም እንግዲህ ዚክር ማብዛት አለብን፣ እነዚህ ማለት አለብን። ሸይጣን ራሱ አይቀርበንም እኛ አላህን ስናወሳ ዚክር ስናደርግ፣ ወላሂ ሸይጣን ራሱ አይቀርበንም። ምክንያቱም ከአላህ ከዒባዳ ስንዘናጋ ነው ሸይጣን መጥቶ የሚቀርበን። ግን ያው ዒባዳ ስናረግ ዚክር ስናረግ፣ ሸይጣን ራሱ በሩ ነው የሚሄደው ታጠገባችን። ስለዚህ መቦዘን የለብንም። ብቻ ስንል ደግሞ እያስተነተን መሆን አለበት። የአላህ መልእክተኛ ነቢ ለ ሰላት ወሰላም የመጀመሪያውም የሚመጣውም ወንጀላቸው ተምሮላቸዋል፣ ግን ከዒባዳ ዝንፍ አይሉም። አላህን ከማውሳት ዚክር ከማድረግ ዒባዳ ከማድረግ ከመልፋት ከመድከም ወደኋላ አይሉም። ስለዚህ እኛ ስየትነን እንደው እኛ የትነን እንስጥ አንዳንድ ኮ ስናስተነትነው ማለት ነው እና እንደ አላህ ይማረን ዝም ብሎ እና ስንሰራም ሆነ ምንም ስንል ይሄን ማለት አለብን። ብዙ ምላጣ ሲራቲን ኩርሲ ወሬ ስናወራ ነው የምንለው፣ ስንለፈልፍ ነው የምንለው። ስለዚህ ሀፋችን ስራ ከሚፈታ ዚክር ማድረግ ዚክር ማድረግ አለብን ዚክር ማብዛት አለብን። ስለዚህ ይሄንን ትልቅ ምንዳ ይሄን ትልቅ አጅር ማግኘት ቀላል አይደለም። መቶ ጊዜ ምን አለው ከዛም በላይ ሺ ጊዜ አንልም እንዴ እንደው አንድ ሺ ጊዜም እኮ እንላ እንደ ቁጭ ብለን እንዴ ራሱ ብንለው እያስተናተን ብንለው ከዛ በላይ እንላለን። ስለዚህ ከዛ በላይ የሆነ ምንዳ አጅር ማግኘት እና አንዱ አላህ ይምራን ቅናቸውን መንገድ አላህ ይምራን ወደ ኸይር ነገር አላህ ያመላክተን ሁላችንንም። ኢንሻአላህ በቀጣይ ደግሞ ይሄንን እንማማራለን፣ አሪሕ ወልመጠር የሚለውን በአላህ ፍቃድ እንማማራለን። ኢንሻአላህ ለዛሬው እዚህ ጋር አቋርጣለሁ። በቀጣይ እስከምንገናኝ ደህና ሆኑ። አላህ ይጠብቀን በእያለንበት ሁላችንንም ከክፉ ነገር ይጠብቀን። አብሽሩ፣ ጠንክሩ ውድህቶቼ፣ አይዟችሁ። ሀዛ ወላሁ አለም፣ አላህ የበለጠ ያውቃል። ስህተቴን ደግሞ እያረማችሁኝ